ሰላም ሰላም፣ ጤና ይስጥልኝ ውድ ኪዱ አበሻዊ ቻናል ተመልካችና ቤተሰቦች እንደምን አላችሁልኝ? ሁላችሁንም በያላችሁበት ሰላምታ ይድረሳችሁ እያልኩ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁኝ። ለዚህ ዩቲዩብ ቻናል አዲስ እንግዳ ከሆናችሁ ወይንም ድንገት እግር ጥሏችሁ ከሆኑ የመጣችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁኝ። እንዲሁም ደግሞ ቪዲዮን ከወደዳችሁት ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ። እንግዲህ ዛሬ ይዤላቸው የመጣሁት መረጃ እነዚህ የሚያማምሩ ወጣት ካፕሎች ጂአር ካፕል በመባል የሚታወቁ ካፕሎች ሰሞኑን ያጋጠማቸው አንድ አስደንጋጭ ክስተት አለ። የምታውቋቸው ጂአር ካፕል ወይም ደግሞ ሩታና ጆንስ በመባል ይታወቃሉ። ዩቲዩብ ቻናል አላቸው፣ እንዲሁም ደግሞ በኢንስታግራም በጣም በሰፊው ቪዲዮዎችን የተለያዩ ቪዲዮዎችን ይለቃሉ፣ ቲክቶክም እንደዛው እና ሰሞኑን አስደንጋጭ ነገር አጋጥሟቸዋል። ያው ያጋጠማቸው ነገር ሳይሆን ነገሮች መደራረባቸው በራሱ አስገራሚ እና በጣም የሚያሳዝን ነው። በቅርቡ ለመጋባት ሁለቱ ለመጋባት ማለት ነው ወደ ሩታ ጋር ቤተሰብ ጋር ሽማግሌ ተልኮ ነበር። ሰርጋቸው እየተጠበቀ እና እየተዘጋጀ ባለበት አጋጣሚ ደግሞ የእሷን እናት እንግዲህ በሞት ተዋል ማለት ነው። ያው እርግጠኛ የሆነ መረጃን ባይሆን በመኪና አደጋ እናቷን እንዳጣች እና በጣም ከባድ የሆነ ሀዘን ውስጥ እንደገባችና ያው ባሏም እንደመሆኑ እንዲሁም ደግሞ የወደፊት ባለቤት ወይንም እጮኛዋ እንደመሆኑ መጠን ያው አብረው ነው የሚኖሩት። የተለያዩ ቢዝነሶች ላይ ይሳተፋሉ። ከዛ ሀዘን ውስጥ ለማውጣት ሚስቱን በጣም የተሯሯጠ የነበረበት ቪዲዮዎች የተለያዩ ቪዲዮዎች ለቋል እንዲሁም ደግሞ ቀለበት ዳይመንድ ቀለበት በቅርቡ በቅርቡ በጣም በቅርቡ ነው ወር ራሱ የሞሉ አይመስለኝም፣ ያሰረላት እና በጣም እንደዛው ሀዘን ላይ እንዳለች፣ ጥቁር በጥቁር እንደለበሰች፣ በጣም በሚያሳዝን ሙድ ውስጥ ሆና ነው እንደውም ቀለበት ያሰረላት በጣም ታይቷል፣ እሱ ኢንስታግራም ላይ ማለት ነው። እና ከዚህ አይነት ሁኔታ ውስጥ ማለቤቱን ለማውጣት እየተጣጣረ ባለበት ሰዓት እንግዲህ ያስቡት፣ እሱ ደግሞ አብረው እየሄዱ ነው የሚባለው እንግዲህ ፊጋ አካባቢ የመኪና አደጋ ሰው እንግዲህ ይገጫል። እንግዲህ የተገጨው ሰውም በህይወት መትረፍ እንዳልቻለ ነው እየተወራ ያለው። እንዲሁም ደግሞ እሱ እስር ቤት እንዳለ ነው። እች ልጅ በሀዘን ላይ ናት። እናቷን አታለች ለሰርግ እየተዘጋጀች ባለችበት ሰዓት እንግዲህ እናትን የማጣት የሚያክል ነገር በጣም ከባድ ነው። በዛ ላይ ደግሞ እንግዲህ ባለቤቷ ወይንም ደግሞ አብሯት እንኳን ሀዘኗን ሊካፈልና ሊያጽናናት የሚችልን ሰው በእስር ምክንያት እንዲሁም ደግሞ በአስቸጋሪ የሆነ አደጋ ምክንያት ከጎኗ እንግዲህ ያታየው እስር ቤት ነው ያለው ማለት ነው። በጣም ነው የሚያሳዝነው። እውነት ለመናገር የሞተውም ሰው በጣም ነው የሚያሳዝነው። አደጋ በጣም ከባድ ነገር ነው። በነገራችን ላይ አስቦ የሰው ልጅ አደጋ ያደርስም፣ በጣም ቅጽበታዊ የሆነ ነገር ነው። እኔም ያው ስላጋጠመኝ ቅርብ ጊዜ ማለት ነው። ድንገት በቃ ምንም ነገር እንደዚህ ያላችሁት ምራቅ ከምላሳችሁ ሳይወድቅ ሁላ የሚፈጠር ነው የሚመስለው። በጣም ቅጽበታዊ የሆነ ነገር ነው እና እጅግ በጣም በሚያሳዝን ሁኔታ ውስጥ እንዳለች እየተወራ ነው ያለው። ምክንያቱም ደግሞ እንግዲህ አስቡት፣ እናትን የሚያክል ነገር ማጣት በጣም ከባድ ነው። በዛ ላይ ደግሞ ለሰርግ እየተዘጋጃችሁ ለሰርግ እየተደገሰ እንደውም ከበፊት እንትናቸው ሁላ ተለቋል፣ የቸግ ፕሮግራማቸው ምናምን ነገር እና በጣም ከባድ የሆነ ስሜት ውስጥ ነው ያለችው። እሱም ኢንስታግራም ላይ በተለያየ አጋጣሚዎች በተለያዩ ቪዲዮዎች አጫጭን ቪዲዮዎችን ለመስራት ስለሷ ያለችበትን ሁኔታ ለማሳወቅ ጥረት አድርጓል። እንዲሁም ደግሞ ከዛ አይነት ሁኔታ ለማውጣትም ያቅሙን እየተሯሯጠ በነበረበት ሰዓት እንደዚህ አይነት ደግሞ ሌላ ችግርና ሌላ አደጋ አጋጥሟቸዋል ማለት ነው። ያው በሰፊው ሚዲያ ላይ እየተወራ ያለ ነገር ነው። ምናልባት ያልሰማችሁ ካላችሁ እንግዲህ ላካፍላችሁ ብዬ ነው። የምታውቋት ልጆች ካላችሁ በኢንስታግራምም ሆነ በተለያየ ነገር አይዞሽ ቢያንስ አይዞሽ በሏት። እና በጣም ነው የምታሳዝነው፣ እውነት ለመናገር ያለችበት ሁኔታ በደንብ በቃ ጥሩ እንዳልነበረ ሀዘን ላይ ሆና በደንብ ነበር የሚያሳየው ሁኔታዋ። የተለያዩ ቢዝነሶች ላይ እየተሯሯጡ ነበር፣ በሪል እስቴቶች፣ በተለያዩ ቢዝነሶች የሞባይል እንትኖች ከፍተዋል። እንዲሁም ደግሞ እሷም እንደዛው ከፍታለች። ከዛ ባለፈ ደግሞ እነዚህ ልጆች ሶሻል ሚዲያው እና ከራሳቸው የቢዝነስ ስራዎች በተጨማሪ ደግሞ በጣም ብዙ ጊዜ ፎሎራቸው በጨመረ ቁጥር እያረዱ ነው ለነዲያን የሚመግቡት እና ብዙ ጊዜ የተለያዩ ቪዲዮዎች ሰርተዋል። ግን እውነት ለመናገር ብዙ ቫይራል አይወጣላቸውም፣ እንዴት እንደሆነ አላውቅም። ቲክቶክ ላይ የሚሆን ዩቱብ ላይ ብዙም አይወጣላቸውም። ግን ኢንስታግራም ላይ ግን በጣም ብዙ ተከታይ ያላቸው፣ ቪዲዮቸውን በደንብ ነው የሚወጣው እና በጣም በሚያሳዝን ሁኔታ አሁን ላይ በእንደዚህ አይነት ሁኔታ ውስጥ ያሉት ማለት ነው። እንግዲህ ለሞተውም እግዚአብሔር ነፍሱን ይማል ላለውም ደግሞ ፍርዱን ያቅልልለትና እችም ልጅ ሀዘኗ በሀዘን ላይ ሀዘን ሆነባትና፣ አንዳንዴ ህይወት የሆነ ፊቱን ሲያዞርባቸው የሆነ ነገር በቃ አይን የሰው አይን መጥፎ ነው ይባላል። እነዚህ ልጆች በጣም በጣም እያደጉ የሆነ በአንድ ጊዜ ነው እንትን ያሉት። ህይወታቸው የሆነ ከሆነ ሶሻል ሚዲያ ላይ ነው የምናውቃቸው ዩቲዩብ ላይ ነው የምናውቃቸው እንዲሁም በጣም ታዋቂ የሆኑት ይመስለኛል የሆነ ኢንተርቪው ላይ እሱ እንጀራ በልቼ አላቅም እንጀራ አልወድም የሚል ንግግር ተናግሮ ነበርና እና ዳቦ ነው የምበለው እንጀራ አይወድም የሚል ንግግር በዛ ንግግር ነው በጣም ታዋቂ የሆኑት እና በደንብ ገን ነው የወጡት እስከ ማስታውሰው ድረስ ከዛ በኋላ በደንብ ዩቲዩብም ላይ ይሰሩ ነበረ ከዛ ግን የዩቲዩብ ላይ እንደድሮ አይሰሩም ኢንስታግራም ላይ ነው በሰፊው የሚሰሩት፣ ወይም ደግሞ ዩቲባቸው በደንብ ቫይራል አይወጣም፣ አላቅም። ግን ኢንስታግራም ላይ በደንብ ብዙ ተከታይ ነው ያላቸው። በጣም የሚያማምሩ ሁለቱም ቆንጅዬ የሆኑ ያው ጩኛሞች ናቸው። እንግዲህ ጩኛ ነው የሚባለው አይደል? ያው ቀለበት አስረዋል፣ ግን አብረው ነው የሚኖሩት እና አሁን ላይ እንግዲህ ያለችበት ሁኔታ ሩት እንዴት እንደሆነ አላቅም፣ ግን ያው ከባድ ነገር እያሳለፈች እንደሆነ አንዳንድ መረጃዎች እየሰማሁኝ ነው። ምክንያቱም ደግሞ አስቡት እናትን የሚያክል ነገር በቅርቡ ነው ያጣችሁ። በቅርብ በጣም በቅርቡ ነው ያወጣችሁ እኔ እንጃ ሶስት ወር ሁለት ወር የሆነው አብላችሁ ነው እዛኛው ሙድ ላይ ሳትወጣ ደግሞ ቢያንስ የሚያጽናናት ሐዘኗን የሚካፈላት ካለችበት ነገር በትንሹም ቢሆን የእናትን ሐዘንና ያለውን ያሳለፈችውን ነገር ለመውጣት በጣም ከባድ ነው የሚሆነው። ያንን ቢሆን በትንሹም ቢሆን ለመጋራት ደግሞ ከጎኗ ያለውን ሰው በእንደዚህ አይነት ድንገተኛ ችግር ተፈጥሮ እንደዚህ አይነት ነገር ከአጠገቧ ስታጣ የሚያጋጥመው የሚፈጠርባት ስሜት በጣም ከባድ ነው የሚሆነው። ልታገባ እየተዘጋጀች ያለች ሴት እንደዚህ አይነት ነገሮች ሲደራረቡ በጣም ከባድ ነው የሚሆኑና አንዳንዴ እንደዚህ አይነት ነገር የሚያጋጥማል። ግን በቃ እግዚአብሔር እንድታልፉትና እንድትበረቱ አንቺንም እግዚአብሔር ያበርታሽ እንደው መድህን ያለም ልብሽን ያጠንክረው። ለሞተውም ደግሞ እግዚአብሔር ያጽና፣ ቤተሰቦቹን ያጽና፣ እንዲሁም ደግሞ ለሱም ነፍስ ይማር ማለት ፈልጋለሁ። እንዲሁም ደግሞ ያው ለታሰረው ለባለቤትሽም እግዚአብሔር ፍርዱን ያቅልልለትና ከጎንሽኑ ሀዘንሽን እንዲካፈልሽ እግዚአብሔር ይርዳሽ። እንግዲህ ስለ እነዚህ ሁለት ጥንዶች ያለኝን መረጃ ለማካፈል ያለን የመጣሁት። ቪዲዮን ከወደዳችሁ ደግሞ ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው ቻው።